በቃ አልተቀየረም። ታት በጣም ብዙ ችግር የለውም። አልተቀየረም፣ ሙሉ አልተቀየረም ማለት በቃ። እሺ ፕሮቴስታንት የዛሬው ላይ ገለብጣሉ። ያ ያለፈ ነው። ፕሮቴስታንት እድሜው ከሰላሳ አምስት እስከ አርባ ምንም አይነት ሱስ የሌለበት ምንም አይነት ሱስ እሺ አውሮፓ የሚኖር የመጨረሻውን። ስሙማ በማየ ሞት። ቆይ እነግራቸዋለሁ፣ አንድ እየጻፍኩ ነው። ፀይም ረጅም ስራ ያለው ሴት የማያውቅ ነበር ያልሺው። ሰላም ሰላም እማዬ ትሙት፣ እነቅልሻለሁ። መንቀል ብቻ አይደለም ብሎ ካረግሻለሁ። ከዚህ በኋላ ግድግዳና ጣራ ብታሳየም፣ እንዲህ ፊት ለፊት ቆፍጠን ብለሽ ትዳር ፈልገሽ ነው የመጣሽ። ምንድነው የሚያሽኮረ መመሽ? እሺ፣ ስራ ስራ ያለው ሴት የማያውቅ ነው ያልሽ እኮ አይደል? ውድለታ፣ ሴት የማያውቅ ማለት ድንግል። እራስሽ ድንግል ነሽ? አዎ። እንግዲህ እሺ፣ ሴት እሺ ሴት የማያውቅ የማያውቅ ሴት የማያውቅ ብላለች። ሰላም ሰላም ኮዷ ዜሮ ስምንት ነበረች እሑድ ዕለት። ኮዷ ዛሬ ኮዷ ዜሮ አንድ ነው። ስለዚህ የሰላምን መስፈርት አነብላችኋለሁ። የአምስቱን መዝግብ ማች የምታደርጉ ሰዎች ኮዳቸውን ተጠቅማ ገብታችሁ ፎሎ ተደራርጋችሁ ትጠባበሳላችሁ ማለት ነው። እናመሰግናለን። አሁን ሚውት አርጊና ሰላም ወደ መክሊት ሄዳለሁ። ምን ታርከሽ ጠብቂ። እሺ ከሰላም ቀጥሎ የገባችው መክሊና ናት አይደል? እንደዚህ ነው ቅደም ተከተሉ። እሺ እህቴ እንኳን በጣም ተጠጋሽ ውዴ፣ ወደ ካሜራው። አዎ በቃ። አይ ኔትወርክሽ ነበር። ኦኬ ነሽ አሁን። ጥሩ ነው እንዳትጠጊ፣ እንደዛ ጥሩ ነው። ሰላም እንኳን ደህና መጣሽ ማለት እንዴ፣ እንኳን ደህና ቆየሽ አቦ እሺ፣ እሺ ማሪ መስፈርት የሚጀምረው ከእምነቱ ነው። የምን እምነት ተከታይ ይሁን? ኦርቶዶክስ። ኦርቶዶክስ፣ ኦኬ። ኦርቶዶክስ። እድሜው ከሰላሳ አምስት እስከ አርባ ከሰላሳ አምስት እስከ አርባ እሺ፣ የት ሀገር የሚኖር? ከኢትዮጵያ ውጭ ኢማራት ማይኖር ከኢትዮጵያና ከዱባይ ውጭ የትም ሀገር ሚኖር። እሺ፣ ከኢትዮና ከዱባይ ውጭ። እሺ፣ መልኩ ፀይም፣ ቀይ፣ ጥቁር ማንኛውም ይሆን። ያው ፈጣሪ የሰራው አይደል? እሺ፣ ቁመቱ አጭር፣ ረጅም፣ መካከለኛ መካከለኛ መካከለኛ፣ ስራ ስራ ቢኖረው ቢኖረው፣ ስራ ያለው ስራ ያለው እሺ፣ አግብቶ እየፈታ አግብቶ እየፈታ ልጅ ቢኖረው፣ ያው ምክንያቱም እኔም አንድ ልጅ አለኝ። ኦኬ፣ አግብቶ የፈታ ቢሆን ችግር የለውም። ልጅም ቢኖረው ችግር የለውም። እስከ ስንት ልጅ ድረስ ትቀበያለሽ? አንድ ልጅ። ኦኬ፣ ለምሳሌ መስፈርትሽን እንዳለ አሟልቶ ግን ሁለት ወይ ሶስት ልጆች ቢኖሩት አትቀበዩ? አይ ከአንድ ልጅ በላይ ይከብዳል። ከአንቺ እኩል፣ አንቺም አንድ ልጅ ነው ያለሽ፣ እሱም ከአንድ ልጅ በላይ አትቀበዩም። ልጅ አንድ ብቻ። አንድ ልጅ ብቻ ያለው ብዬ ጽፈት ያለው መክሊት። ኮድሽ ዜሮ ሁለት ነው። ሁሉንም መዝግቤ እዚህ ጋር ያሉትን ስጨርስ በትልቁ አረግሽና መስፈርትሽን አንብቤ ኮድሽን እሰጣለሁ። ያንቺን መስፈርት የሚያሟላ ሰው ማች የሚያደርግ ሰው ኮድሽን ጽፎ ይገባል ማለት ነው። እሺ እሺ። ተረኛ ሰክሰስ፣ እንኳን ደህና መጣሽ። ሰክሰስን እምድረዋለሁ ዛሬ ሰላም ዶማ እንዴት ዶማ፣ ማነው የሚለው ስምሽ? ማሪ ዶማ እኮ ነው የሚለው። ሚዩት ነሽ እናት ያብሪው፣ ሚዩቱን ሚዩት ነሽ እናቱ። ደማ ነው አቡ። እንዴት ነሽ? ደህና ነኝ። ማሪ ዲኦ ኤም ኤም ኤ እኮ ነው ዳኮነ ዲኢ ነበረ ማድረግ የነበረብሽ። አስተካኪው። እሺ፣ ዲኢ አርጊው። ኦ ና አትፈታሽ። ደማ ብለሽ ያዥ። እሺ፣ እኔ ደማ ብዬ ይዘልሻለሁ፣ ግን የተጻፈው ደማ እስኪ እ ዲኤ ነው እንዴ? ኦ የለም እኮ ሐብዬ ዲኤ ነው። ዲኤ። ሶሪ፣ ሶሪ። ነይ። ኦ ሆና ነው የምትታየኝ ለኔ። ሶሪ። ኤም ኤም ኤ ዳማ። ኦኬ። ሶሪ ለኔ። ዲ ከዲ ቀጥላ ያለችዋ ኤ ኦ ሆና ኔታየች ለኔ። ሶሪ እሺ። ከኔ ነው። ምን ማለት ነው የስምሽ ትርጉም? ዳማ ምንድነው? ምንድን ነው ትርጉሙ ዳማ? ማለት በአማርኛ ማር ማለት ነው። በኦሮምኛ ደግሞ ዳማ ማለት ደማ ማር ማር ማለት ነው። ዋ በጣም ያምራል ስምሽ ደማዬ። አንቺን በጣም ታምሪያለሽ፣ ዲምፕላለሽ ናመልክት የቁንጅና ምልክት ዲም ብላል ዲም ብላል እሺ እናቴ እሺ ጋማዬ መስፈርት ነው ቴንክ ዩ ከሃይማኖት ነው የምን እምነት ተከታይ ይሁን እኔ እምነቴ ኦርቶዶክስ ነው እኔ የምፈልገውም ኦርቶዶክስ ማለት ነው እሺ ኳይል ጻፍ ኦርቶዶክስ ኦርቶዶክስ እድሜው እድሜው ዲቪ ከ30 እስከ 35፣ ከ30 እስከ 35። የት ሀገር የሚኖር የት ሀገር የሚኖር ግን፣ ስግደትን እያወቀ ሀቡ ስግደትን የሚያውቅ ማለት ነው። ስግደት ኢትዮጵያም ካለ ስግደትን አውቆ፣ ስግደት ማለት ስግደት ነው። ስግደትን የሚያውቅ ማለት ነው። ስለዚህ የትም ቢኖር ግን ስደትን ይቀምሳል። ከአገር ውጭ ሆቶ እና የራሱ ስራ ያለው። አዎ የትም ቢኖር ግን ስደትን የሚያውቅ የትም ቢኖር ግን ስደትን የቀመሰ። መልኩ ፀይም፣ ቀይ፣ ጥቁር መልኩ ቾኮሌት ከለር ዩ ጠይም ማለት ነው። ቾኮሌት ከለር ማለት ፀይም። አረ ፀይም? ቁመቱ ረጅም አጭር መካከለኛ። ቁመቱ እኔ ረጅም ስለሆንኩ ረጅም፣ እንዳንቺ ሁም በረዝም ጥሩ ነው። አንቺ ስንት ነሽ ሜትር ስንት ነሽ ሜትር ከስንት ነሽ? ሜትር ከስልሳ ስምንት ምናምን እሆናለሁ። ኦኬ፣ ስለዚህ እሱ ሜትር ከሰማንያ ቢሆን አሪፍ ነው። ረጅም እስከ ሜትር ከሰማንያ ድረስ። እሺ፣ ስራ ያለው ብለሻል። ላይክ ለምሳሌ ኢትዮጵያ ውስጥ ቢኖር ይሄ ሰው ተቀጣሪ ቢሆን፣ በቀደም አንድ ወንድማችን ግንቱ እዚህ ሁሉንም መስፈርቷን አሟልቶ ደመወዙ 6000 ስለሆነ እኔ ደመወዝተኛ አልፈልግም ሶሪ ብላዋለች። እና ተቀጥሮ የሚሰራ የግል ስራ ያለው የቱን ትመርጫለች? የግል ስራ ያለው የግል ስራ አለው እሺ አግብቶ የፈታ ይስማማሻል ያላገባ አልፈልግም አግብቶ ማያት ማለት ነው ልጅም የሌለ እ ሳያገባ ያገባል ያላገባ ብየዋለሁ ሳያገባ ግን ከፍቅረኛው የወለደ ቢሆንስ ከዛ ተለያዩ፣ ወልዶ ተለያዩ። ኦኬ ኦኬ፣ እሺ ኦኬ። የዳማ ኮድ ዜሮ ሶስት ነው። እነሱ ሁሉንም መዝግቤ ሲጨርስ ባለው አንድ ቦታ ላይ ግጣምሽ ይገባል ማለት ነው። ተረኛ ሰላም አስመዝግባለች፣ ዳማ አስመዝግባለች፣ መክሊት አስመዝግባለች። ተረኛ ሆቢ ናት። ሆቢ ሌዲስ ፈርስት በሚለውን አንተ እንኳን ቀድመሃት ብትገባ ለሴቶች ቅድሚያ እንሰጣለን። ሰላም እንዴት ነሽ? አለሁልሽ ማሬ። ሰላም ነው። ኔቶር ቋቆ የቶር የሚደርሳት ድምፅ አይቴ ስ እኔ ለጓደኛዬ ነበረ አይቻልም። ለጓደኛ ራሱ ባለቤቱ ካልመጣ ለመፈለሽ። እንደዚህ አይነት ነገር እናስተናግድ ነበር ለጓደኛ የሚል ነገር፣ በኋላ ችግር መጥቷል። ምንድን ነው አንዱ ገብቶ ለወንድሜ ነው ብሎ እዚህ ጋር እሱ ቪዲዮ አብርቶ ወንድምየውን ሳናይ እሱ አምነን አጣብሻቸው። ከሄዱ በኋላ ግን በውስጥ ለራሴ ነው አለ። ስለዚህ አንድ ሰው ለራሴ ነው ብሎ ፊት ለፊት የመቅረብ አቅም ሞራል ከሌለው ለትዳር ብቁ አይደለም። ስለዚህ ለራስሽ ከሆነ ለራስሽ ፊት ለፊት ወጥተሽ የማለት አቅሙ ከሌለሽ ለትዳር ብቁ አይደለሽ። ሎ እኔ ባለትዳር ነኝ ልጅና ኦኬ። ስለዚህ ለጓደኛጓደኛሽ ምን ትምሰል ምን ትምሰል ምን አትምሰል ማን ትሁን ምን ትሁን በምን እናውቃለን? ባለትዳር ሆና ቢሆን እሳንችን የላከችሽ በምን እናውቃለን? አናቅም። እኔ ቪዲዮ ካልተከፈተም አላገናኝበት ትልቁ ምክንያቴ ባለትዳር እንዳይማግጥ ነው። ስለዚህ ጓደኛሽ ቦይፍሬንድ ኖሯት ቦይፍሬንዷ እንዳያያት አንቺ ንካ እዚህ ጋር የምትፈልገውን ከወሰደች በኋላ አነጻጽራ ያንን አባራ ከዚህ ጋር ልትቀጥል ቢሆንስ እኛ ምን እናቃለን? ምን እናቃለን? አናቅም። ስለዚህ ሰውዬው ከማን ነው የሚቆራረጠው? ከኔ ነው ከማጠቀም ነው። ቲክቶክ አው ትጠቀማ። ትዳርም ፈልጎ ቲክቶክም ሳይጠቀሙ አይሆንም። ማሬ ቲክቶክ አካውንት ትነታ ትክፈት። አንድ ሽኛ ፎሎ አርገን አንድ ሽ እናስገባላታለን። ቪዲዮ አብርታ በስነ ስርዓት ትዳሯን ራሷ ትፈልጋለች እንጂ ትዳር በሰው አይሆንም። እሺ እናቴ ንገሪያት ለጓደኛሽ እና ራሷ ትምጣ። አይቻልም ትዳር በሰው ሰላም። አርቋሳቢ ሀሳቢ ሀቢባ እንዴ በጣም ሀቢብቲ። ስንት ትዳር ፈርሷል እንደዚህ እያደረጉ ለሰው እያሉ እያታለሉ እየጠበሱ። እሺ ሰላም ወንድሜ፣ እንኳን ደህና መጣክ። ሚዩት ነክ ወንድሜ፣ የድምፅ እንትኑን ክፈተው። ሰላም ነው እንዴት ነሽ? ደህና ነኝ። ሰላም ነው ወንድሜ አለን አለን። እሺ የትዳር መስፈርት ምንድን ነው? ከእምነት ነው የምንጀምረው። የምን እምነት ተከታይ ይሁን የትዳር አጋር? የኦርቶዶክስ ኦርቶዶክስ። እድሜዋ ከሀያ ስድስት ጀምሮ ምናምን ችግር የለውም። ከ26 እስከ 35። እሺ የት ሀገር የምትኖር? ከኢትዮጵያ ውጭ ሆነሽ አፍሪካ ሀገር ቢሆንም ችግር የለውም። ከሀገር ውጪ እሺ። ወንድሜ እኔ ማንኛውም ከሀገር ውጪ ለሚል ወንድም ሆነ ሴት ምክንያት እጠይቃለሁ። ምክንያቱም እዚህ ትዳር ፈልገው እዚህ ጋር የሚመጡ ሰዎች እያዩ የእናንተን መስፈርት አዳምጠው ከላይ ሆነው መስፈርቱን የሚያሟሉትን ሰው ሲያውቁ እዚህ ጋር ጽፈው አስገብቻቸው ነው ማገናኛችሁ። ስለዚህ እነዚህ ሰዎች ጭንቅላት ውስጥ ጥያቄ ይፈጥራል። እኔም ጭንቅላት ውስጥ ምንድን ነው፣ ከሀገር ውጭ ስትሉ ምክንያታችሁ ምንድን ነው? ለምሳሌ አንተ ምክንያትህ ከኢትዮጵያ፣ ከሀገር ውጭ እንድትሆን የመረጥክበት ምክንያት ምንድን ነው? ታስረዳን። እኔ በቅርቡ ስለምወጣ ነው። ኦኬ። ወዴት ነው የምትሄደው? አንተ በቅርቡ ማለት ወደ አረብ ሀገር ወደ አፍሪካ ሀገር ወዴት እኔ ወደ አፍሪካ ሀገር ሞሮኮ ኦኬ ስለዚህ ከሀገር ውጭ ልትሆን የፈለግከው አንተ ወደዛ ስለምትሄድ ነው ጥሩ እሺ መልኳስ ፀይም ቀይ ጥቁር መልክ ችግር የለውም ምንም ጥቁርም ብትሆን ፀይምን ብትሆን ቀይም ብትሆን ችግር የለውም ብቻ ፀጉሯ ዋናው ፀጉሯ ነው እሺ ፀጉሯ ማለት የሁማን ሄር ወጪ ካሁኑ ያሳስበሃል? ጸጉር ከሌላት ያው እንደኔ ሁማን ሄር በጣም ወጪ ታወጣለ። የሴት ልጅ ውበቷ ጸጉሯ ነው ብዬ ነው እንጂ እሱ ድሮ ነበረ። አሁን የሴት ልጅ ውበቷ ሁማን ሄሯ ነው። ቁመቷስ? አጭር ረጅም መካከለኛ? አይ ችግር የለውም፣ ብቻ የትዳር ሰው ትሆን ኦኬ፣ አንተ ምን አይነት መጭ ካለች? ረጅም፣ አጭር፣ መካከለኛ? ስትስለው ራስክ። እኔ ልባም ሴት በቃ፣ ልባም። እሺ፣ ቁመቷ ችግር የለውም፣ ልባም ብቻ ትሆን። ልብ ብቻ ይኖራት። ልብ ብቻ ይኖራት። እሺ፣ ስራ ቢኖራትም ባይኖራትም ትቀበላት አለህ? ስራ ስራ ይኖራት ስራ ግድ ነው። እሺ አግብታ የፈታች ብትሆን ትቀበላት አለህ? ችግር የለውም። ኦኬ ልጅ ቢኖራት ትቀበላታለህ? አው እኔ አግብቼ ቶሎ መውለድ ምፈልገው ለምን ቸኮልክ? ስትታይ ልጅ ተመስላለ። ቶሎ አግብታ ቶሎ ለምን ትወልዳለህ? ልጅ በልጅነት ነው። ቤተሰብ ፉል እንዲሆን እፈልጋለሁ። እኔ ቤተሰብ የለኝም። እሺ። ስለዚህ እሷ አግብታ የፈታች ብትሆን ችግር የለውም ብለሀል አንተ። አግብታ ፈታሃል? እሺ። ልጅ እሳለህ? የለኝም። እኔ ድንግል ነኝ፣ ገና ድንግል ነኝ። ወይኔ። ታድያ ከሰላም ጋር የሰላም መስፈርት ምንድን ነው? አንተ ኦርቶዶክስ ነ እሷ ፕሮቴስታንት ናት። ሃይማኖታችሁ ብቻ ተለያየ እንጂ ሰላምም ድንግን ነበረች፣ ድንግን ነበር። እሷ የምትፈልገው ግን ያው ሃይማኖታችሁ ይለያያል፣ በዛ ላይ እድሜ። አንተ ልጅ ነህ፣ እሷ ከሰላሳ አምስት እስከ አርባ ነው የምትፈልገው፣ በሰል ያለ ነው የምትፈልገው እሷ። እሺ ልጅ ቢኖራት ትሳክሰብት ታደርጋታለህ? አዎ፣ ችግር የለውም ልጅ በጣም ነው የምወደው። የሰውም ልጅ ትወዳለህ? አዎ። አንድ ልጅ ምናምን ከሆነ እስከ አንድ ልጅ ሁለት ልጅም ይሁን ችግር የለውም። እኔ ልጅ ወዳለሁ፣ አግብቼም ቶሎ ነው መውለድ የምፈልገው። ግን አገባኝ እኮ ወንድሜ፣ ሁሉን ነገር ችግር የለውም አልክ። መልኳ ችግር የለውም፣ ቁመቷ ችግር የለውም፣ አግብታ የፈታች ችግር የለውም፣ አግብታ ትፍታ ልጆች ችግር የለውም፣ እስከ ሁለት እንዴ፣ ሁሉም ችግር የለውም ሆነብኝ። ሲሪየስ ከሆንክ፣ የራስህ ከሆነ መደበኛ መስፈርት ሊኖርህ ይገባል። ሲሪየስ ትዳር ፈላጊ ከሆነ እኔ እኮ አልኩሽ፣ በቃ እኔ የምፈልገው ልባም ሴት ነው በመልክ ምናምን ሳይሆን በቃ ለትዳር ያላት አመለካከቷ፣ ፈሪያ እግዚአብሔር ያላት በጣም ጥሩ ሴት ስምቷን ነው የሚለው። አልባሮ አልባሮ አልባሮ ስንት አመትህ ነው ወንድም አለም እድሜህ? እኔ ሀያ አምስት ሀያ አምስት ኦኬ አንተ 25 ዓመት ነው ያንተ። መስፈርት ሁሉ የምታሟላ የ35 ዓመት ሴት ብትመጣስ? አሁን ለምሳሌ አንተ መስፈርት ላይ ያስቀመጥከው በእምነቷ ኦርቶዶክስ እምነት ተከታይ የሆነች እድሜዋ ከ26 እስከ 35 የሆነ ከሀገር ውጭ የምትኖር ከለሯ ምንም ቢሆን ችግር የለብኝም፣ መልኳ ምንም ቢሆን ችግር የለብኝም፣ ግን ጸጉር ብቻ ይኑራት። ቁመቷ ችግር የለውም፣ ዋናው ልባም ብቻ ትሁን። ስራ ግን ሊኖራት ግድ ነው አግብታ ይፈታችን ብትሆን ችግር የለውም። ልጅም እስከ ሁለት ቢኖራት ችግር የለውም። ማለት ይህን ሁሉ ነገር ካልክ እንዴት ገና ሀያ አምስት ዓመት ከሆነው የሰላሳ አምስት ዓመት ሴት ብትመጣ ተቀብለህ ለመኖር ምን አነሳሳህ? ይኸውልሽ አልኩሽ፣ እኔ አንደኛ ፋሚሊ የሚባል የለም ቶሎ የምትወልድ ሴት ነው የምፈልገው። ግባሻ፣ ልጅ እንዲኖረ በጣም ብዙ ልጅ እንዲኖረ ይፈልጋለሁ። ላይክ ደግሞ እሷ ጋር ከሆንኩ የእሷ ልጅ ማለት የኔ ልጅ ነው፣ አብረን ከሆንን አብረን እንወልዳለን። የኔ ልጅ ማለት የእሷ ነው፣ የእሷ ልጅ ማለት ደግሞ የኔ ነው። ስለዚህ ልጅ ደግሞ ጸጋ ነው፣ ያ ልጅ ጸጋ ነው። ትክክል ነህ። እዚህ ቤት ገብታችሁ ትዳር ስትፈልጉ እና እኔ መስፈርታችሁን ስመዘግብ ላይቭ ሪከርዱ ይቀመጣል ኔ ጋ ዘላለም። ከዛ እኔ አገናኝቻችሁ ተጋብታችሁ መእታችሁ እዚ ያላችሁትን ነገር ብትክዱ ለዛች ሴት እኔ ላይቭ ሪከርዱን ቪዲዮን አውጥቼ እሰጣታለሁ ፖስታ ህዝቡ እንዲፈርድላት ማለት ነው። ስለዚህ እንዳትቀልዱ፣ ሲሪየስ ነው። እሺ ወንድም አንተን አደለም ወንድም አለም አንተን አምኜ ካለው ሙሉ በሙሉ እርጋታክ ምናምን ያስታውቃል። የቁም ነገረኛ እንደሆን እርጋታክ ያስታውቃል። በዛ ላይ ደግሞ እንደ ሌሎቹ አሜሪካ፣ አውስትራሊያ፣ ካናዳ አደለም ያልከው፣ አፍሪካ ሀገር ነው ያልከው። ገባክ? ስለዚህ አምኜ ካለው እና ወንድሜ ሌላዋ የትዳር አጋርህም እንድታምንህ እመኝልሃለሁ። ተራክ ሲደርስ ጠራህና ኮድህን እናገራለሁ። እስከዛ ቁጭ በይ። ፎሎ አድርጓቸው። እሺ ጋይስ፣ ተረኛ ማን ነው? ያላስመዘገበ አሁን የገባችው ትዕግስት ናት። አይ ካንት ብሊቭ አንቺን የመሰለች ቆንጆ እስካሁን አላገባችም ብዬ ለማመን ይቸግረኛል። ትዕግስት እንዴነ? አግብቼ ፈትቻለሁ እና አለ አስታወስ። በጣም ቆንጆ ነች። አስታወስሽኝ? አመሰግናለሁ። አስታወስኩኝ። ህፃን ልጅ አለሽ አይደለም? አለኝ። ኔትወርክሽ ትዕግስትዬ ትንሽ እያስቸገረች ነው። አዎ አለኝ ህፃን ልጅ አለኝ።

አይ ነው የመክሊት የመክሊት ነው ክፍት ነው እንዴ ማሬ ገስት ላይ ሆነሽ ስልክ ተደውሎ ሌላ ሰው እንዳታስገቡ ራሷን አስገቧት እስካሁን ድረስ ጠብቀኝ ስልክ አልተደወለብሽም? ገስት ላይ ሆነሽ አልተደወለብኝም። ኦኬ፣ አልተደወለብኝም ድምፄ ነው የሚያስተጋባው አይደል? አሁን ሰላም ይመስገን እሺ፣ ልጅሽ እያለቀሰ ነው። አይ ውጭ ናቸው፣ ውጭ ከቤቴ ናቸው፣ ግቢ ናቸው። ለቅሱት እኔ አይደለም፣ የሱ አይደለም፣ አጠገቤ ነው አጠገቤ፣ እኔ ነው። ኢትዮጵያ ያለሽው ትዕግስት፣ የምንጀምረው መስፈርት ከእምነት ነው። ልንድን ይሁን እምነት የኦርቶዶክስ ታይ ኦርቶዶክስ ዕድሜው እድሜው፣ ቆይ አራስ ናት። አንዴ ልጇን ታባብል። ቤተሰብ አንዴ መብራቱን ላብራው፣ ክፍሌ ጨለመ። እሺ ጋይስ፣ አንዴ መብራቱን ላብራው፣ ሶሪ ጨለመ። ሰላም እጅሽን እያነሳሽ ነበር። አይ ቲንክ ማውራት የምትፈልጊው ነገር ካለ ሚዩትሽን አብሪማ ተናገሪ። አንዴ መጋረጃ ይህን እስከምንዘጋ። አቤት፣ ሰላም። ምን ልክ ነበር ውዴ? እዚህ ምን አልሽኝማ? ሰላም፣ ምን አልሽኝማ

ሚስቱር ጉዞ እና ራሱ ሄዶ ሲያገባው ምን ሆኖ ገኖ እኮ ቴንኪ ሃውዬ ሴት ልጅ ወንድ ልጅ ሴቷን፣ ችግር የለውም ልጅ ምናምን ሲሄድ ሲጠፋ፣ ለሴት ግን ችግር አለው።